አንድ ፕሬዚዳንት የአንድ መልእክት አለኝ። መልእክቱ የመጣው ከኢትዮጵያ ሶሳይቲ ፓርትነርሽፕ አድቮኬሲ የሚባል አንድ መንግስታዊ ያልሆነ ድርጅት በጣም ብዙ ነገር ለኢትዮጵያ ሕዝብ አበርክታል። ግን ትምህርት ከዛ ከሚጠቀሱት ከመሬት ላራሹ ከምንም የበለጠ ከሚጠቀሱት አንዱ ነው ምክንያቱም

ጤና ይስጥልኝ ወገኖቼ። በድጋሚ እንግዲህ ቀደም ብሎ በጽሁፍ ያስቀመጥኩትን እንደገና ላጠናክረው ነው። እንደሰማችሁት የፕሬዳ መንግስቱ መንግስታዊ ያልሆነ የሽልማት ድርጅት ያበረከተላቸውን እንደገና፣ በንባብም የእርሳቸው ልጅ ትዕግስት መንግስቱም የተናገረችውን ሰምቻለሁ። ሆኖ ግን ለሀገራችን ኃላፊነቱ እርሳቸው ብቻ አይደሉም ከእርሳቸው በላይ እንዲሁም እኛ ፍሮንት ላይን የነበር ነው። እሳቸው አዛዥ ናቸው። እኛ ደግሞ ግዳጅ ፈጻሚዎች ነበርን። የኢትዮጵያ ሕዝብም እንደዚሁ ማለት ነው። ጎበዝ እስቲ አሁን ያለውን ሁኔታ ተመልከቱ። ሰላሳ ምናምን ዓመት ኢትዮጵያ ያለ ወደብ ጉሮሯ የተዘጋበት ዘመን ብዙዎች የወደብ ጉዳይ በቅርብ ጊዜ ነው ጨዋታ የተጀመረው። እኔ በበኩሌ አይዶ አላየሁም። የባህር ኃይል አባል የነበረ በዚህ ጉዳይ ላይ ትኩረት ሰጥቶ የሚናገር ማህበር አቋቋም እንጂ የባህር ኃይላችን ኮንትሪቢዩሽን ምን ነበር፣ ኢትዮጵያ ያለ ወደብ ምን ሆነች ብሎ የሚናገር እኮ የለም። እነዚ ንብላችሁ የፌስቡክ መሰረት ገና ስጥል በአጠቃላይ የኢትዮጵያ ባህር ኃይልንና ቀይ ባህርን አስመልክቶ ነው ማንም ሲናገር አልሰማሁም። በቅርብ ጊዜ ነው እሱንም ያልሆነ ነገር የሚናገሩ ቃለ ምልልስ ላይ እውነተኛውን የኢትዮጵያ የኢኮኖሚ አውታር መሆኑን ሌላው ቢቀር በ979 ዓ ም ሬድ አድሚራል ተስፋዬ ብርሃኑ የቀድሞው የኢትዮጵያ ባህር ኃይል ዋና አዛዥ የተናገሩትን ንግግር በተደጋጋሚ የሀገራችን የኢኮኖሚ ዋናው ዋናው የሀገሪቷ ኢኮኖሚ አውታር መሆኑ በደንብ ተናግረዋል። ንግግር ደግሞ ሲነገር ያኔ ማንም ትኩረት አይሰጠውም። ተውት ያኔ። አሁን በድህነት ስትማቅቅ ሀገራችን ለወደብ እየተከፈለ ያው በውጭ ምንዛሪ ወደብ እያላት ወደብ አጥ የሆነች አገር ይህን ሁሉ ችግር ያመጣው ማን ነው? እንግዲህ እኛ የምናውቀው ወያኔ ነው አይደለም? እና ሻቢያን ነው። ግን እነዚህ እንዴት ተመቻቸው? ለምን ጠቅላላ ወደ ከጫካ ወደ ከተማ ገቡ? ጎበዝ ፕሬዚዳንት መንግሥቱ ኃይለማርያም ጠፍተውም እንኳን የኢትዮጵያ ባህራዊ እስከ ግንቦት አንድ ግዳጁን ይወጣ ነበር ቀይ ባህር ላይ። ከዛ ኋላ ግን ነዳጅ መርከቦቹ ነዳጅ ስለሌላቸው በዓለም አቀፍ ሕግ መሰረት አግራውንድ መሆን የለባቸው። ቱዘ ኒረ ስፖርት መሄድ አለባቸው። የመን እና ሳውዲ አረቢያ ነው የገቡት። አንዳንዶቹም ጅቡቲም የገቡ አሉ። ይሄ እንግዲህ በባህር የነበረው ነው። የምድር ጦሮ ብትመለከቱ ደግሞ ራሳቸው በአይናቸው ያዩት የሚያውቁት ነው አዛዥ ስለነበሩ። የመዋጋት አቅሙ ጠፋ። ለምን ጠፋ? የእሳቸው አመራር እኔ በጣም ወደው የነበረው በተለይ የቀይ ኮከብ ዘመቻ፣ ሁለገብ ዘመቻ፣ የወታደሩም ዘመቻ ሲቪሉ ያውቀው ነበር። በጣም የተዝረከረከ ዘመቻ ነበረ። ወታደራዊ ሚስጥር ጥበቃ የለም። ይሄን ምሳሌ ማወቅ ከፈለጋችሁ ሚስጢር ተጠብቆ ድል እንዴት ተገኝም ኦሮማይ ላይ ሂዱ። ምጽዋን ለማስለቀቅ እንግዲህ ባህር ኃይል ግቢ ያልተያዘው ለባህር ኃይሉ ጀግንነት ነው ያልተያዘው። እኔ አልነበርኩም በዛን ዘመን፣ የነበሩት ሀገር ያዳኑት አለቆቻችን ግን ብዙ ነግረውናል። ማንም በምድር ጦሩ መጥቶ አይደለም ያን ግቢ እንትን ያለው ያዳነው ነው። የባህር ኃይሉ የራሱ እግረኛ ነበረው፣ የእግረኛ ዘብ ጥበቃ ክፍል ነበረው። ማን ምንም ምንም ስለ ባህር ኃይሉ የተነገረ የለም። 19 ሰባ ዓመተ ምሕረት ማለት ነው። እኔ ታሪኩን ነው የሰማሁት። ለዛ ደግሞ እንዳያዝ ትልቁ ስራ የሰሩት ካፕቴን መርሻ ግርማ አሉ። በህይወት ሽልማት የሚባል አያቃቸው። አብዮት ሽማት የሚባል አያቃቸው። ለምን ታውቃላችሁ ወገኖች? ካፕቴን መርሻ ግርማ ደርግን አይወዱም። ይሄ ኢሰፓ ነገር አይወዱም። ሀገራቸውን በጣም ይወዳሉ። ወታደራዊ ነክር ነገር የጦር መርከቦችን ኢንስፔክት ሲያደርጉ በጣም ሲሪየስ ናቸው። በተለይ መድፎችን የመድፍ እንትኖችን እኮ መነጭ ረቀሽ አድርገው ነው ባረሩን አፈሙዙን የሚያዩት። በጣም ኃይለኛ ናቸው። የእሳቸው አመራር ነው የ19ጠ ቱ ሰማ ይሄንን አለቆቻችን ብዙ ነግረውኛል። እኔ ብዙ ሰማ ነበር እንዴት እንደነበረ ኃይለኛ ናቸው። እና የደርግ ዘመን የነበሩ ጀኔራሎች ዝርጠጠ የሚያደርገዋቸው ጣጣ ያላቸው ምሳቸው ጋር ፖለቲካ ተማሩ ብለው ወደ አዲስ አበባ ወሰዷቸውና ጥለው ነው የወጡት። እንዲ የሚባል ነገር የለም ነው ያሉት ሰው ወታደር የፖለቲካ ትምህርት አያስፈልገውም። ወታደር በቃ ወታደራዊ ሳይንስ ነው። የምዕራቡን ዓለም ሀገር ዩ ጣ የሶሻሊስቱ ፖለቲካ ይማራሉ ይባላል። ያው ሶሻሊዝም ነው ሌላ ነገር የለው። እኛንም በግድ ተማሩ እንባል ነበር። ምንም ደንታ አልነበረን እና ፕሬዳ መንግስቱ ተሸለሙ ተብሎ አሁን ቪዲዮ እያያችሁት ነው። ድምፃቸውንም አሰምሻችኋለሁ። አስተባባሪው እንግዲህ ተናግረዋለች፣ በእንግሊዝኛ የሆነ አስተባባሪ ነው። በፕሬዳ መንግስቱ የተሸለሙት የመሰረተ ትምህርት ብቻ ነው፣ እውነቱን ነገር ከተባለ። የፕሬዳ መንግስቱ ትሩፈት በጣም ብዙ ነው። ለሀገር ያበረከቱት አስተዋጽኦ ቀላል አይደለም። በውትድርና ካየናቸው ግን ሌላ ጣጣ ነው። ሀገሪቷን ሜዳ ላይ ጥለው ነው የጠፉት። ይሄ ነገር ነው እንጂ እንጂ ፕሬዚዳንት መንግሥቱ የሰሩት ለሀገሪቷ የምስራቅ ጦር ግንባርን አስተባብሮ ማሸነፍ፣ እናት ሀገር ተደፍራለች ብለው አሁን ልጃቸው ትዕግስት መንግሥቱ የቤተሰብ ጉዳይ ነው። ስለ ውትድርና እሷ የምታውቀው ነገር የለም። በውትድርናው ግን ካየ ነው እንዴ ይታገሱ የሚባለው ልጅ፣ ህጻናት አምባ የነበረ ነው ሄዶ እሱ እንግዲህ እውነት ይሁን ሀሰት ይሁን መጽሐፉን አሳትሟል። እምነት ጥለውበት ነው እንግዲህ ያሳተመው። ምናልባት እኔ እስካሁን ለምን ዝም አልክ ብትሉኝ መጽሐፉን ከገዛሁና ካነበብ ቆይቻለሁ። ምናልባትም እነዚህ አሁኖቹ የእነ አብይ አህመድ ሰላዮች ተጽዕኖ አድርገውበት እንዲህ ብለህ ጻፍ በለውት ከሆነ የሚል ሀሳብም ነበረኝ። አሁን ግን በፍጹም ከትግስት በላይ ነው። ምናልባትም ሀገራችን ውስጥ አሁን ሁሉም ትኩረቱ አሁን በምስል የሚያሰቃየውን መንግስቱ ላይ ነው። ያንን ያመጣብን ፕሬና መንግስቱ ኃይለማርያም ናቸው። ጠፍቶ ሄደዋላ። አንድ ሰው፣ አንድ ቤተሰብ፣ አንድ ቤተሰብን ውሰዱ። እናት አባት ከሌለው ምንድ ነው የሚሆነው? በረንዳዳሪ ነው የሚሆናል። እንዳለ ወታደሩ በረንዳዳሪ ሆነ። ሰራተኛውን ምኑን ምኑ አደረጉ። የዘር ትግሬዎቹ፣ ትግሬዎቹ ስላችሁ የህወሓት ወይም ደግሞ የትግራይ ተወላጆች ዘጠና ስምንት ፐርሰንቱ የህወሓት ወያኔ ነው። ሀገሪቷን ለዚህ ያበቁት ከደርግ በኋላ እነሱ ናቸው። ደርግ በኋላ ስላችሁ ሁሉንም አለ ፕሬዳም መንግስቱ ለወላችሁ። በውትድርና ዓለም የአዛዥ እንጂ የታዛዥ ጥፋተኛ የለውም። መከላከያ ውስጥ የነበሩት የአንድ ይሄ ገነት ጦር ትምህርት ቤት ግራጁዌት ኦፊሰሮች ናቸው፣ መስመራዊ መኮንኖች አመራሩን ነው ያዙት። ወታደሮች ወላይ ነን ብላችሁ ባህር ኃይል የሚባል አይታሰብም። አንድ ኮሞዶር ኃይለ ማርያም ነው ኃይለ ወልደ ማርያም የሚባል ዝም ብሎ ለእንትን ለላንቲካ ስልጣን የለውም፣ መከላከያ ውስጥ ነበር። እሱም ቢሆን የመፈንቅለ መንግስቱ ሙከራ ጊዜ መዋረዱን ራሳቸው ፕሬዚዳንቱ ተበለሻሽቶ አገኘ ነው ብለው ቀልደውበታል። መንግስቱ ኃይለ ማርያም በመጽሐፋቸው ሰውየ እኮ መፈንቅለ መንግስቱ ውስጥ የለበትም እዛ ዝም ብሎ አሻንጉሊት ነው የተቀመጡ። በባህራዊ ውስጥ ራሱ አናቀውም፣ ደግሞ በኋላ ነው የሰማነው። ምን እዛ ምን እንደሚሰራ አናቀም። መከላከያ ሚኒስትር ውስጥ እኮ ስልጣን ያላቸው እነዚሁ መስመራ እየመክሩ የሜዳ ላይ እንትን የነበሩ ሀገሪቷን መቀመቅ ውስጥ የከተቱ ተስፋዬ ገብረ ኪዳን፣ እንግዲህ ከሳቸው ቀጥሎ ነበር ይሆ እሱንም በጠርሙ ፈንክተው እናትና እዛ ጣሊያን ኤምባሲ ውስጥ ነገሩ እነሱ መስታወት ሰበረው ነው የሚሉት ከኤምባሲ የሚገቡ የሚወጡ ሰዎች ደግሞ እኛ ዛያ በነበርን ጊዜ እንደሚናገሩት ከሆነ በጠርሙስ ተፈንክቶን የሞተው ነው የሚባለው። የበዓል የጣሊያኖች በዓል ሲከበር ምናምን አልኮል እያጠጧቸው ነበር አሉ። ያኛው በቦክስ ይሄኛው በጠርሙስ ግን መስታወቱን የሰበረው የሚባል ተደረገ። አይ፣ ወይኔ ሀገሬ ውርደት። ተመልከቱ እንደዚህ አይነት ዘመን ነው። እና እሳቸው ደግሞ አሁን ተደላድለው ነው ዚምባብዌ የተቀመጡት። ግን ደግሞ እኔ ደግሞ የሚገርመኝ ኮ ይኸው ስንት ዓመት ሙሉ ለሳቸው ያለኝ ፍቅር ስገልጽ ከርሜ ውሃ ተቸለሰበት። ስለዚህ እነዚያ የተረሸኑት ጀኔራሎች ታዲያ ከእነሱ የባሰ ጥፋት እኮ ነው ያጠፉት። ጎበዝ፣ ይሄ የሞት ፍረዱባቸው ማለት አይደለም። ፈጣሪ ፍረድ ነው የምለው። ጠፍተው ከሄዱ ማለት ነው። እንግዲህ ልጁ ጽፏል መጽሐፉን፣ ያገኛችሁ አንብቡ። በቀደም የኢትዮ ፎረምም በዚህ ጉዳይ ላይ ትኩረት ሰጥተው ሲነጋገሩበት ነበር። ገነት አየለ ለእሷም ለመጽሐፍ ሽቀላ እንጂ የእሳቸው ደጋፊ የነበረች አይመስለኝም። እንዲህ ያሳተመች እኮ መጽሐፍ እኮ በአንድ አርባ ሁለት ሺህ ነው የተሸጠው በአንድ ቀን። እንደዛ ሲባል ሰማ ነበር አዲስ አበባ ያለው ምክንያቱም ህዝቡ ለመንግስቱ ኃይለማርያም ያለው ድጋፍና ጥቀል አለም ግን አሁን ምን ሁሉም ያውቃል ብለው አፈረጡት። ተነጋግረን ጥዬ የወጣሁት እስከ ማለት ደረሱ። ከዚህ በላይ ምን አልበቃ? ለዛ ነው ስንሰቃ እየከረመ ነው ያልኩት እኔ። ለምን ብትሉ ኤርትራ የነበረው ዘጠና ሺህ ጦር ጠፉ ሲባል መጀመሪያ፣ ከዛም ከዛም አዛዡ ነው መጀመሪያ የጠፋው ጀነራል ሁሴን ሁሴን አህመድ የሁለተኛ ቤት ሰራዊት አዛዥ ከአንድ አየር ኃይል ኮሎኔል ጋር ተባብረው በሄሊኮፕተር ጂዛን ሳውዲ አረቢያ ሰራዊቱ እኮ እዛ ነው ያለው። እንደ መንጌ ይህን ጉዳይ የምታውቀው አይመስለኝም። አረ እኔ እንግዲህ ወደ ሄሊኮፕተሯንም እኛ የባህር ኃይሉ እዛ በስደት የወሰዷቸውን ሳውዲ አረቢያ የነበሩትን አሁን ወያኔ ጊዜ ጦር መርከቦችን አሰባስበን ጅቡቲ ልናመጣ ስንሄድ በአየር ኃይል አንቶኖቭ ነሄድ ነው ወደ ሳውዲ አረቢያ ጂዛን የሚባል ከተማ እዛ ነው ያረፈው ሁሴን አህመድ እና ፓይለቶቹም ደግሞ ልክ እንደኛው በስደት ኬንያ የነበሩና ራሱ አንቶኖቭ አይሮፕላኑ አየር ኃይሎች በስደት የወሰዱት ነው አሉ ሁለት ዓመት ከርሞ ነው አሉ ይሄ አይሮፕላን ብለው ነግረውናል ሳኡዲ እንደገባን የአየር ኃይል ኮሎኔሎችና ሻምበሎች ምናምን ነገሮች ናቸው። ሶስት ፓይለቶች ነበሩ እና በዚሁ አጋጣሚም እንትና ሁሴን አህመድ የመጣበትን ሄሊኮፕተር ልንወስድ ነው አሉን። ሳውዲ ያለን ማለት ነው ሳውዲ የቆየነው ነው አራት ወር ቢሆን ነው። መርከቦቹን ጠግኖ ወደ ጅቡቲ መጓዝ ጥገናም አልተካሄደም። ስፔር ፓርትም ምርትሴ ምንምኑ ነገር ስለሌለ በንት በታግሮት እየተጎተትን ነው ይዘን ሄድ ነው ወደ ጅቡቲ። እና ሁሉም ማዛጅ በቃ ፍላይ ያደረገ። ስለዚህ ይህንን ሚስተር ስቲቭን ወደኋላ ኋላ እንደ በእኛ ቦታ ሆናችሁ ተመልከቱት። ፕሬዚዳንት መንግሥቱ ኃይለማርያም ለሳቸው ያለኝ ክብር እኔ ከአሁን በኋላ በፍጹም አይታየኝም። አለበለዚያ ይሄ ነገር አይ ይታገሱ ተሳስቷል ብለው ሌላ መግለጫ ሰ ማስረጃ ካልተናገሩ በስተቀር የኢትዮጵያ ህዝብ በፍጹም ከእርሶ ጋር አይሆንም። ይሄ በጣም አሳዛኝ ነገር ነው። ስንት በእሳቸው እድሜ ክልል ያሉ ወታደሮች ሜዳ ላይ የወደቁ ኮሎኔሎች ታስታውሳላችሁ። በኋላ ወደ ይሄ ምንድን ነው የሚባለው መቄዶኒያ ድረስ የገቡ ናቅፋ ላይ ብዙ ቦታ የቆሰሉ አንድ ኮሎኔል ያውም የሀረር ጦር አካዳሚ ምሩቅ። እነዚህን እስኪ ከፕሬዳ መንግሥቱ ጋር አስተያያቸው፣ እግዜር አሳያቸው አንዴ ቃለምንስ ሲደረግላቸው እሳቸው የሀረር ጦር አካዳሚ ምሩቅ ናቸው። ኮሎኔሉ፣ ስማቸው ጠፍቶብኛል፣ ግን መቄዶኒያ ገብተው ነበር። ሰይፉ ሾው ላይም ቀርበው ሲነጋገሩ፣ ሲጠይቃቸው ሁሉ እየቀለደባቸው ነበር። ባለጌ ስለሆነ ሰይፉ ፋንታውን የሚባል እንጂ ወታደር የሚሰጠው ክብር ቀላል አይደለም። እርሳቸው ግን ያው ቆፍጠን ያለ ወታደር። እኔ ብሆን ግን ሌላ ነገር ነው መልስ የምሰጠው። እየቀለደባቸው ከእንደዚህ ነው የተነሱት ምናምን እያለ መቀለል የሌለበትን ነገር እኔ። አለ ቪዲዮ፣ እንትን ላይ ዩቱብ ላይ አለ። ባረጌ ነው ብዙ ጊዜ የጋዜጠኝነት ስነምግባር የለው እና፣ ጎበዝ ብዙ ነገር ስሜታዊ የሚያደርጉ ነገሮች አሉ። ኢትዮጵያ ሀገራችን ውስጥ ግን የፕሬዳ መንግስቱ እኔ የሚገርማቸው በሕልሜ ሁሉ በቃ ያንን መጽሐፍ ከነብብ በኋላ እዛ ፓርቲ ላይ ስደርስ መጽሐፉን ይወረወርኩት። ደሞ ኦንላይን የገዛሁት ራሱም ከይታገሱም ጋር በስልክ አውርቼዋለሁ። ተንገብግቤን የገዛሁት ተንገብግቤን የጣልኩት። በቃ ያ ሁሉም ያውቃል። ሰወጣ አሉ እያወቁ ነው ጥለ ወጡት። ግን ማሳሰቢያና ማስጠንቀቂያ ተሰጥቷቸዋል። በካህን ሳይቀር አይታቸዋል። የብሔራዊ ሸንጎላ አንድ መነኩሴ ተነስተው እንዛቸን በላይ ቆራፋን እንጂ ጥሎ ወደ ሌላ መሄድ አይቻልም። ጥለው ሄዱ። ወበስ ምን እንደዚህ ሽልማት ተሰጠ ምናምን የሚባለው ጠቅላላ የተነገረው ትሩፋት በሙሉ ለኢትዮጵያ የዋሉት ውለታ ቀላል አይደለም። ፕሬዚዳንት መንግስቱ ኃይለማርያም አጥፍተዋል፣ ግን አገር ሜዳ ላይ ጥለው ሄደዋል። የጥፋት ሁሉ ጥፋት ነው በቃ። ስላዳመጣችሁ አመሰግናለሁ። ሁላችሁም እንዳመለካከታችሁ አያገባኝ። እኔ ግን በቃኝ ነው ያልኩት። በቃ ከቻሉ በሚዲያ እውነታውን ነገር ይናገሩ። በራሳቸው አንደበት ልጁ በድምፅ ቀድቼ ነው ብሎ ተናግሯል። ይሄ ይታገሱ የሚባለው። ስላዳመጣችሁ አመሰግናለሁ። ጤና ይስጥልኝ ወገኖች።